የኢትዮጵያ ብሔራዊ ቡድን አያሸንፍ። እነ ቡካዮ ሳካ የመጡበትን መንገድ ለምንድን ነው ኢትዮጵያ ውስጥ መፍጠር የማንችለው? አቡበከር ናስርና በረኛው ዜግነት ቀይሩ። የኢትዮጵያ እግር ኳስ ፌዴሬሽን ደግሞ እስቴዲየሙ ማን ላይ ረሱበት። አትተቹኝ አይባልም። እንተቻለን፣ በደንብ እንተቻለን። አቡበከር ናስርና በረኛው ዜግነት ቀይሩ። የኢትዮጵያ እግር ኳስ ፌዴሬሽን ደግሞ እስቴዲየሙ ማን ላይ ረሱበት። ዳርዳሩ ላይ ሯጮቻችን ይሩጡበት፣ ቢያንስ ረሱና በቆሎ እንብላበት። ረመዶዶዶዶ ጠዋዮነ የኢትዮጵያ ብሔራዊ ቡድን አያሸንፍም ኢትዮጵያ አፍሪካ ዋንጫው ጀማሪ ነች አፍሪካ ዋንጫውን ያስፋፋች እግር ኳስ ያስተማረች ነች ለአፍሪካውያን አሁን ግን እንደ ጭራ ወደኋላ ነው የቀረ ነው አንድ ስታንዳርድ ዘመናዊ ስቴዲየም የለም ትውልድን ሰብስቦ ይዞ በደም ገባ በቁጭት በዚህ ሂደት ውስጥ ራሱ ናሽናል ቲሙ ከአይንም ከልብም የራቀ ነው አለ እንዴ ይለዋሉ ከሆነ የኢትዮጵያ ብሔራዊ ቡድን ሲጫወት እንዴ አለ እንዴ ይለዋል ምክንያቱም ከስምንት መቶ ምናምን ቀን በኋላ ነው የሚያሸንፈው ብሔራዊ ቡድን የዩናይትድ ታናሽ ወንድም ነው። የኢትዮጵያ ብሔራዊ ቡድን አያሸንፍም። ስምንት መቶ ምናምን ቀን በኋላ ነው ያሸንፍ ማንቸስተር ዩናይትድም ካልተጫወተ ብቻ አልነበረ እኮ የማያሸንፍ። ለም በየሳምንቱ እየተሸነፍክ እንዴት ስፔሻል ትሆናል? አትተቹኝ አይባልም። እንተቻለን፣ በደንብ እንተቻለን። ምክንያቱም ብሔራዊ ቡድኑ እየተሸነፈ እየመጣ ደጋፊውን የኢትዮጵያን የስፖርት ወዳድ ህብረተሰብ ማላገጫ አድርጎታል። ማላገጫ ያደረገንማ ብሔራዊ ቡድኑ ነው፣ እየተሸነፈ እየመጣ ማለት ነው። የታለ አፍሪካ ዋንጫ የገባ ነው። የታለ ኔሽንስ ካፕ የገባ ነው? ስለዚህ ይሄ ይሄ መታረም አለበት። መፍትሄ አቅጣጫ እናስቀምጥ። በተራ ነገር ጊዜያችንን አናጥፋ። ያልሆነ አስተያየት አንስጥ። ስፖርቱን የሚያቅ ብሔራዊ ቡድን በአንድ ወቅት አሰልጣኝ የነበረ ሰው እንዴት አላጋጫላችሁኝ ተብሎ አስተያየት ማን ነው ሲያለው፣ ደግሞ ሲጀመር እግር ኳስ ውጤት ሲጠፋ ውጤት አምጡና ቆመን ክብር እንስጣችሁ እናጨብጭብ። አሰልጣኝ ሰውነት ቢሻውንና የቡሩን አባላት እኮ ያን ያህል ክብር የተሰጣቸው ራሳቸውን ስላስከበሩ ነው። በምን ውጤት አምጥተው ስላሳዩን። ትላንት ከግብጽ ጋር በነበረን ጨዋታ አንድ ትልቅ ነገር አይቻለሁ። እኔ እንደውም ደስ ብሎኛል። ምክንያቱም በዓለም አቀፍ ሚዲያ በዓለም ላይ በጣም ትልቅ ጋዜጠኛ አለ። ይህ ጋዜጠኛ የዝውውር ዜናዎች ታማኒ የሆኑት ትልልቅ የነ ሮናልዶ፣ የነ ሜሲ፣ የነ ኔይማር፣ የሜባፔ እነ ቡሩኖ ፈርናንዴዝ ከአንዳንድ ክለብ ወደ አንድ ክለብ ሲዘዋወሩ ትክክለኛ መረጃ የሚለቀውና ትክክለኛ መረጃ ሼር የሚያደርገው ይሄ ጋዜጠኛ ነው። የጋዜጠኛ ፋብሪዚዮ ሮማኖ ይባላል እና በጣም ትልቅ ጋዜጠኛ ነው እና ማታ መሐመድ ሳላ ኢትዮጵያ ላይ አንድ ጎል አስቆጥሮ አንድ አሲስት አድርጓል ብሎ ዘግቦልናል። በዚህ የመጣ ቢያንስ እኛ በራሳችን እንኳን መታወቅ ባንችል መሀመድ ሳላ እኛ ላይ አግብቶ በፋብሪዞ ሮማኖ ስም መጠራታችን እኔ ደስ ብሎኛል፣ በመጥፎ ነገር እንኳን ሌላው የነ ግርማቸው እንደውና የነ ኤፍሬም የማነ ትችት ምን ያክል ትክክል እንደሆነ ብሔራዊ ቡድኑ ምን ያክል እየሰራ እንዳልሆነ ማሳያ ነው። ምክንያቱም ቢሰሩ አይደለም በግርማቸው እንደው አይደለም በኤፍሬም የማነ ይቅር እና በየትኛውንም ኢትዮጵያዊ ጋዜጠኛ ትልቅ ጋዜጠኛ በነ መንሱር ሊተቹ ስማቸው በሐሰት ሊነሳ አይችልም። ይሁት እስቲ የናውን እንዴ ሰው እንደዚህ እንደዚህ ሆኖ እንዴት ነው አንበል የሚሆነው? እስቲ ተጫዋቾቹ እያቸው አቋማቸው ምን እንደሚመስል የጤና ቡድን ኮኒ እንደ እንደው ኮሜዲያን ፍልፍሉ ለጤና ቡድን ወክሎ የገባ ነው የመሰለኝ፣ እንጂ እንዴት በዚህ ልክ አቋማቸው እንደዚህ ሆኖ እንዴት ነው ሀገርን ወክለ? በዛ ላይ ደግሞ ምንም ደና ነገር ሳታመጣ እንዴት ነው ተተቸው ምትለው። እንዴት ነው በጣም የሚያሳፍር ነገር እኮ ነው። አስቻለው ታምን እንደዚህ ሆኖ ረጅም ጊዜ እንግዲህ ብሔራዊ ቡድን የቆየ ተጫዋች ነው። ከነ ሳላዲን ሰይድ እና አዳነ በነበሩበት ጊዜ ጀምሮ ይሄን አክል ጊዜ አይቶ ይሄን አክል ጊዜ ሰርቶ ምንም አይነት ውጤት ካላመጣ ለታዳጊዎቹ ለምን እድል አልሰጠም? እሱ ራሱ እውነት ሀገሩን የሚወዱ ከሆነ ጥቅሙ ስለሚወድ ነው እንጂ አሁን በጥቅሙ ስለመጡበት እኮ ነው ያ ሁሉ እሪ ያለው። ፌዴሬሽኑ ሊከስ ይገባል፣ በሞራላችን ተጫውቶብናል፣ ኤፍሬም እማነ እንደዚህ ብሎናል፣ ግርማቸው እንደዚህ ብሎናል ያለው፣ እውነት ለሀገር፣ ለህዝብ ይህን እግር ኳስ ለሚወድ ህዝብ የሚያስብ ከሆነ ለምን ከኔ የተሻሉ በፊዚካሊም ሜንታሊም ከኔ የተሻሉ በብቃትም ከኔ የተሻሉ ልጆች ስላሉ ለምን አይወጣም ብሎ ለምን አላለም? ሌሎች ተጫዋቾችም እድል ያላገኘዋሉ፣ እነሱ ይሰለፉ ለምን አላለም? ምንም ሳሰሩ አሞግሱ ለምን ትላላችሁ? መጀመሪያ ፊዚካላችሁ የእግር ኳስ ተጫዋች አርጉት። ጠጅም ይሁን ቢራውንም ላፊ የምትበሉት ቁርጥ ምንም ተዉት። አንተ ሆቴል ብትከፍት አንተ ራስ ልትጠቀምበታል፣ ሌላው ሊጠቀምበት መብላት ካለብህ በልክ ብላ። እንደዚህ ዝርጥጥ ብላ ረበስማ ዛሬ ኢትዮጵያ ብሔራዊ ቡድን ግብፅን ካሸነፈ ከደሞዝ ግማሹ አረጋውያኖችን መርጃ ሳላ በዚህ ጨዋታ አንድ ጎል እና አንድ አሲስት በማድረግ የጨዋታው ኮከቦኑ ነው ያመሸው። ለግብ ጠባቂያችን ምስጋና ይግባውና ኢትዮጵያ ከሁለት ጎል በላይ እንዳታስተናግድ ብዙ ኳሶችን ነው ያከሸፈው። የሚገርም ሁኔታ፣ ለኢትዮጵያ ፕሪሚየር ሊግ በዓመት 3 ቢሊዮን ብር ወጪ ይደረጋል። ብሔራ ቡድኑ አሰልጣኞች ደግሞ በሶስት 3 አመት 14 ሚሊዮን ብር ደሞዝ ይከፈላቸዋል። እናም እግር ኳሱ የሌቦች መጫወቻ ነው አሁን የሚመስለው። ስለዚህ ኤፍሬም የማኔ ያነሳው ሀሳብ ለእኔ በጣም ትክክል ነው። የእናንተስ ምንድነው? ኮመንት ላይ ጻፉልኝ። ተጫዋቾቹ እንዴት ሊናደዱ እንደሚችሉ እንዴት ሊሰማቸው እንደሚችል ምንም በማያገባን ምንም በማያደርግልን ነገር ምንደባደብ የምንጣላ ሰዎች፣ የራሳችን በሆነ ነገር፣ እኛነታችንን በሚገልጸን ነገር፣ እኛን በሚወክል ነገር ላይ ግን ሌላ ፋውል። ያኛው ባይገባ ለምን በጭንቅላቱ አይዘቀዘቅ? ምን አገባ አርስ ማድሪድ ምናምን። ያ ለስሜት የስል የማይሆነው ይሄ ግን ሀገሬ ነው። ይሄ ግን እኔን የሚወክል ብሔራዊ ቡድን ነው ባ በዚህ ልክ ነው ሊሰማን የሚገባል። እኛን የሚወክል ብሔራዊ ቡድን ነው ይሄ ቡድን እና ልክ ያልሆነ ነገር ነው። ማንም ቢመጣ አሁን የጻፈው ማንም ቢመጣ እኔ ሰኞ ዕለት ሄዳለሁ፣ ሰኞ ዕለት ሄዳለሁ እኔ ለምን አግባብ እንዳልሆን ለመንገር። ይሄ አግባብ አይደለም። ይሄ ማንንም አያንጽም፣ ማንንም አያሳድግም ይሄ በሀሳቦች ተከራክረን ሀሳባችን ፍሬ አፍርቶ ነገ ጥሩ ብሔራዊ ቡድን ለመገንባት ነው መሆን መቻል ያለበት እንጂ ክርክራችን መሆን ያለበት የኢትዮጵያ ብሔራዊ ቡድን ከፍ የሚያደርግ ሂስ የሚታረም ሂስ ታርሞ ትልቅ ደረጃ የሚያደርስ ሂስ ነው መሆን መቻል ያለበት እንጂ ዝም ብሎ መናገ ሚዲያውን ስለያዝከው ብቻ አይደለም መሆን ያለበት። እና እኔ በጣም ነው እንትን ያለ በጣም ነው ስሜት የሚነቀ በጣም እንዴት ነው የሀገር ብሔራዊ ቡድን ኢትዮጵያን ወክሎ የሚሄድም ብሔራዊ ቡድን ይሸነፋል፣ ካልተጫወተ ነው የሚሸነፈው ብለህ የሚሙላ ህዝብ ወክሎ የሚሄድ ብሔራዊ ቡድን በእንደዚህ አይነት ቃላት የምትገልጸው። እና እነዚህ ቃላት ናቸው እኔ ልቤን የሰበሩት፣ እንጂ ሆነ ድህነትን ስለነገርኩህ ለምን ትናደዳለን ልትለኝ አይገባም። እህት አርግዛ ብትመጣ ሆዷ ተቆዝሮ እያየዋት ይቺ እንደዚህ የሆነች እህት እያልኩ ፋክት ነው አርግዛለች፣ ግን አይባልም። የሚባልና የማይባል መምረጥ አለብን። ፎቶው ውሸት ነው ማሊያዬን አውልቅ የቀጣዩ ጨዋታ ላይ እውነታውን አሳያለሁ ብሏል። የብሔራዊ ቡድኑ ተከላካይ አስቻለው ታመነ ማንም ቢያገባ ቲሙ ሲያገባ ማውለቂያ አይቀርም፣ የፎቶውን መነሻም አላውቀውም ተቀናብሮ ነው ብሏል። ትንሻውን አላውቀውም። እኔማ ያው ማን እንዳደረገም በትክክል የማውቀው ነገር የለም ግን አንድ ሁለት ሰዎች ናቸው የጀመሩት እና ያንን በማድረግ ያው መከባበል ጀመረ። ሰው በፎቶሾፕ የተሰራ ነገር ነው፣ ሙገሳና ስድቡንም የኖርኩበት ነው እችለዋለሁ። አለው ሲል ተናግሯል። ባለንበት የእግር ኳስ ሕይወት ውስጥ ትችትም ነቀፋም ይኖራል እና ሙገሳውም እንዳለሉ ትችት ይኖራል ብለን እናስባለን። ለዛ ምንምም የፈጠረብኝ ነገር የለም። በጨዋታው ጥሩ ጊዜ ስለማሳለፌም የሳላ የሰጠኝ አድናቆት ምስክር ነው ሲልም ተናግሯል። በጨዋታው ጥሩ ፐርፎርም አድርጌ መሀመድ ሳለን የሚያል የሊጉ የኢትዮጵያ ማነው፣ የእንግሊዝ ፕሪሚየር ሊግ አጥቂ ማሊያውን ብዙ ሰው ሲጠይቁት ማሊያውን መሰጠው ለዲፌንደሩ ነው ብሎ በጨዋታው አድናቆቱን ገልጾልኝ ማሊያውን አውልቆ ሁሉ የሰጠው ለእኔ ነው።